ሀብት የገንዘብ ነፃነት ለምን ህልም ሆኖ ቀረ ለአመታት ለፍታችሁ ብር አጠራቅማችሁ ለምን የምትፈልጉትን ህይወት መኖር አቃታችሁ አብዛኛው ሰው እነዚህን ሶስት ስህተቶች ስለሚሰራ የቱንም ያህል ቢሰሩ ድህነት ይከተላቸዋል እናም እነዚህን ሶስት ስህተቶች ካላቆማችሁ በተለይ ሁለትና ሶስትን ካልተዋችሁት በሕይወታችሁ ብዙ ገንዘብ ብታገኙም እንኳን ሀብታም መሆን ፈጽሞ አሁን ጊዜ ሳናባክን ወደ አንደኛው እንሄድ። ስህተት አንድ፣ ገቢን አስተካክላለሁ ብለህ ወጪን አጨምር። የመጀመሪያው ችግር የገቢን ያህል መኖር አለብኝ የሚለው እውነት የሚመስል ውሸት ነው። ይህ አኗኗር ሁኔታ መበላሸትን እንደሚያመጣ ብዙ ሰው አይረዳውም። ገቢ በጨመረ ቁጥር ወጪ በተመሳሳይ መልኩ ይጨምራል። ምክንያቱም ብር ስላለ አይኖች ከፍ ያሉ ነገሮችን መመልከት ይጀምራሉ። ፍላጎትህንም አስበኸው ይሁን ሳታሰበው ከቀን ወደ ቀን እየጨመርክ ትሄዳለህ። አዲስ ስልክ፣ ትልቅ ቴሌቪዥን፣ ከፍ ያለ ኪራይ፣ ውድ ካፌ መመገብ ልትጀምር ትችላለህ። ምክንያቱም ምን ይመስልሃል? ምክንያቱ እራስን የተሻለ ኑሮ ይገባኛል ብለህ ስለምታስብ ነው። ይህ አስተሳሰብ ጥሩ ቢመስልም ጥልቅ ስነ ልቦናዊ ችግር ይዞ የሚመጣ ነገር ነው። ይህ አስተሳሰብ ፈረንጆች እንደሚሉት ራት ሬስ ውስጥ ያስገባሃል። ለምሳሌ ትላንት 10 ሺ ብር ስትሰራ በነበረበት ጊዜ ኑሮህን በትክክል ትመራ ነበር። ምናልባት ተቀማጭ ሊኖረህ ይችላል። ዛሬ ግን 30 ሺህ ብር በምትሰራበት ወቅት የ25 ሺህ ብር ወጪ ኖሮብህ የሚቀርህ 5 ሺህ ብር ብቻ ይሆንብሃል። ሀብታም ሰው ለመምሰል ስትሞክር የባንክ ሂሳብ ድሃ ሆኖ ይቀራል። ይህ አስተሳሰብ የረጅም ጊዜ ውጤቱ ጡረታ በምትወጣበት ጊዜ ትልቅ ገቢ ብታገኝ የራሱ ምንም የተጠራቀመ ሀብት አይኖርህም። በየወሩ ከደሞዝ የምትጠብቅ ስራህን የመተው አቅም የሌለ በፍርሃት የምትኖር ሰው ትሆናለህ። አሁን 30 ሺህ ወይ 40 ሺህ ባይከፈላችሁም ይህንን ቀድማችሁ ማወቅ እንድትነቁ ወደ ሀብት የምታደርጉት ጉዞ ላይ ትክክለኛ ውሳኔ እንድትወስኑ ያደርጋችኋል። ይህንን እንዴት ቀድሜ ላስተካክል ካልክ ግን ተግባራዊ መፍትሄ ይዘንላችሁ ቀርበናል። የ50፣ 30፣ 20 ህግን ተግብር። ይህ ማለት ምን መሰላችሁ? ማንኛውንም ገቢ ስታገኙ 50% ለአስፈላጊ ወጪዎች፣ ለኪራይ፣ ለምግብ ሊሆን ይችላል። 30%ቱን ለፍላጎቶቻችሁ አዲስ ልብስ ሊሆን ይችላል፣ መዝናኛም ሊሆን ይችላል። ነገር ግን 20%ቱን ከሁሉም ወጪዎቻችሁ አስቀድማችሁ ቆጥቡ ወይም አስቀምጡ፣ ለኢንቨስትመንት ማለት ነው። ሌላኛው ደግሞ ህይወት ቀያሪውን የ48 ሰዓት ህግን ተግብር። ለምሳሌ የ አንድ ሺ ብር በላይ ግዢ ከመፈጸም በፊት 48 ሰዓት ጠብቅ። ብዙ ሰው ገንዘብ ካወጣ በኋላ ባላደረኩኝ የሚል ሀሳብ ውስጥ ይገባል። አንተ ግን የ48 ሰዓት ህግን ካወቅ ከማንኛውም ከፍ ያለ ወጪ 48 ሰዓት አሳልፈ ስሜት ሲረጋጋ ትወስናለህ። ብዙውን ጊዜ የምትገዛው ነገር አስፈላጊ ሆኖ ማየት ትጀምራለህ። ተጨማሪ ተግባራዊ መፍትሄ ደግሞ የራስን ገቢ ከራስ አይምሮ ደብቅ የሚለው ነው። ደሞዝ ሲጨምር ያን የጨመረውን ገንዘብ ሙሉ በሙሉ ለቢዝነስ ኢንቨስትመንት ወይም እዳ መክፈያ አድርገህ መድበው ይህ አእምሮህ አሁን በድሮ ገቢ እየኖርክ እንደሆነ እንዲያስብ ያደርገዋል። ያ ገንዘብ ለተሻለ ስራና ተጨማሪ ገንዘብ ማግኛ እንደሆነ ሲሄድ ሳታስበው በጊዜ ሂደት ትልቅ ደረጃ ትደርሳለህ ስህተት ሁለት ጊዜህን በገንዘብ አትሽጥ ጊዜን እንደ ሸቀጥ መሸጥ ገንዘብ ለማግኘት ጊዜን ብቻ ለውጣሉ የሚለው ያስተሳሰብ ድህነት ነው ይህ ማለት ገቢህ የሚወሰነው በአንተ ግላዊ የጉልበትና የልፋት ሰዓት ነው። በዚህ አስተሳሰብ ውስጥ ሆነ ተጨማሪ ገንዘብ ከፈለክ ተጨማሪ ሰዓታት መስራት የግድ ሊኖርብህ ነው። ይህ ደግሞ ቤተሰብህን፣ ጤናህን፣ ጊዜህን ይበላል። እስኪ በንጽጽር እንመልከተው። በዓለም ላይ በጣም ሀብታም የሆኑ ሰዎች በሰዓት አይከፈላቸውም። ምክንያቱም እነሱ ገንዘብ የሚያገኙበት ስርዓት ሲስተም ስለገነቡ ነው። አንድ አስተማሪ ግን አንድ ሰዓት ቢሰራ አንድ ክፍያ ያገኛል። ትምህርት ቤት ቢውል የዋለበትም ብቻ ያገኛል። ይህ ደግሞ ጊዜውን ስለሸጠ ያገኘው ነው። ግን ይኸው ይህ አስተማሪ ኦንላይን ኮርስ ቢሰራና ቢሸጥ ሺዎች ገዝተው ሲጠቀሙ እሱ ሀብታም የመሆን እድሉ ከፍተኛ ነው። ምክንያቱም ይህ ሲስተም እሱ ተኝቶ ገንዘብ ይሰራለታል ማለት ነው። ገንዘብ ለመስራት ጊዜ መሸጥ፣ ልዩነቱ ይህን ያክል ነው። ይሄ ደግሞ የስሜት ጉዳት ያስከትላል። ሁልጊዜ በስራ ላይ በመጠመድ ምክንያት አዲስ ሀሳብ ለማሰብ አዳዲስ ነገሮችን ለመማርና ትልቅ እቅድ ለማውጣት ጊዜ ታጣለ። ይሄ ደግሞ የፋይናንስ እድገትህ እንዲቆምና ወደ ተረጅነት አለም መንደርደር ውስጥ እየከተተ ይሄዳል። ይህ ግን ተግባራዊ መፍትሄ አለው። ለምሳሌ የገቢህ ምንጭ ሊያመጣል የሚችል ገንዘብ የሚሰራ ስርዓት ወይም ሲስተም ለመገንባት ቢያንስ በሳምንት አምስት ሰዓት ለራስህ ኢንቨስት አድርግ። ለምሳሌ ቪዲዮ መቅረጽ ሊሆን ይችላል። አነስተኛ ንግድ መጀመር ወይም ዲጂታል ዕቃ መሸጥ። ሌላው ገቢ ልታገኝበት የምትችለው እቃ ግዛ። ከወጪ እቃ ይልቅ ገንዘብ የሚያስገባ ለንብረት ላይ አተኩር። ለምሳሌ ከፍተኛ ብር ካለ የኪራይ ቤት አዘጋጅ። ብርህን ብር የሚያመጣ ነገር ላይ አስቀምጠው። አነስ ያለ ገንዘብ ካለ የአክሲዮን ድርሻ ወይም ገቢ የሚያስገኝ ዌብሳይት የመሳሰሉ ይኖሩ። ሀብታምነት ማለት ንብረት ከእዳ ሲበልጥ ማለት ነው። በውክልና ትንሽ ገንዘብ ከፍለ ሌላ ሰው ሊያደርጉ የሚችለውን ስራ ለምሳሌ የቤት ጽዳት፣ አንዳንድ አነስተኛ የቢሮ ስራዎች ለሌላ ሰው ቀጥረ ስጥ። ይህንን በማድረግ የምታተርፈው ጊዜና ገንዘብ ብዙ ነው። ተግብራችሁ ሞክሩት። ሶስተኛው ስህተት ስለ ገንዘብ አለማውራት፣ አለመማርና አለመጠየቅ ነው። ይህ ሶስተኛው ስህተት የሁሉም ስህተቶች ዋናው መሰረት ነው። ስለ ገንዘብ በግልጽ አለመናገርና የገንዘብን እውቀት አለመፈለግ ነው። በማህበረሰባችን ውስጥ ስለ ገንዘብ ስናወራ ስግብግብ የሚል ፍርድን እንፈራለን። በዚህ ምክንያት ዝምታን እንመርጣለን። ይህ ዝምታ ደግሞ እዳህን እንድትደብቅ፣ ስህተትን እንድትደግም እና ከቤተሰብ ጋር እንዳትግባባ ያደርጋል። ይህ የዝምታ አደጋም ስህተትን መርገም ያመጣል። ስለ ፋይናንስ ችግር ካልተናገርክ ከሌሎች ስህተት አትማርም። ይህ ነገር ትዳርን እስከ ማፍረስ ድረስ ይሄዳል። ብዙ ትዳሮች የሚፈርሱት በግልጽ ስለ ገንዘብ ባልተነገሩ ነገሮች ነው። ሌላው እውቀት ያለ መፈለግ ልምምድ የሚመጣው ነው። ዩቲዩብ ላይ ስለ ገንዘብ ነክ ትምህርት ከመፈለግ ይልቅ ጊዜም በሌሎች አላስፈላጊ ነገሮች ላይ ታጠፋላችሁ። ቲክቶክ እና የማይጠቁሙ ዌብሳይቶች ላይ ታሳልፋላችሁ። ይህም ተግባራዊ መፍትሄ አለው። በቀላሉ ለመጀመር የግል አማካሪ ወይም ሜንቶር ይኑራችሁ። ከእናንተ በተሻለ የፋይናንስ ሁኔታ ላይ ያለ የምታምኑበት፣ ስለ ገንዘብ በግልጽ የሚያወራችሁ ሰው መፈለግ ይኖርባችኋል። በሳምንት አንድ ጊዜ ቢሆን እንኳን አንድ ምክር ጠይቋቸው። የቤተሰብ በጀት ስብሰባ ይኖራችሁ። በየወሩ ከባለቤቱ ጋር ወይም ካጋሩ ጋር የማይቀር ስብሰባ ያዝ። በዚህ አትደራደር። በጀትህን፣ እዳህን እና የኢንቨስትመንት ግብህን በግልጽ ተወያይ። የዛን ሰዓት ገንዘብ በተባለው መልኩ በጋራ መቆጣጠር ትጀምራላችሁ። ለፋይናንስ ትምህርትም ጊዜ ይኖርን። በየቀኑ 20 ደቂቃ ወስደ ስለ ገንዘብ ነክ ጉዳዮች አንብብ። ፖድካስቶችን አድምጥ፣ ወይም ቪዲዮ ተመልከት። እውቀት የገንዘብ ችግር የሚፈታበት ቁልፉ መንገድ ነው። የቻናላችን ወዳጆች፣ ሀብታም መሆን የገንዘብ መጠን ጥያቄ አይደለም፣ የአስተሳሰብ ለውጥና የትጋት ልማድ ውጤት ነው። ዛሬ የተነጋገርንባቸውም ሶስት ስህተቶች ህይወትን የሚቀይሩ አቅጣጫዎች ናቸው። የገንዘብ ነፃነትህን ማንም ሊያጎናጽፍ አይችልም። ውሳኔው የራሳችሁ ነው። ይህንን ቪዲዮ ከወደዳችሁት ላይክ እና ሰብስክራይብ በማድረግ አብሮነታችሁን አሳዩ። በሚቀጥለው ቪዲዮ ደግሞ የገንዘብ ነፃነትን በፍጥነት የምታገኙባቸውን ትክክለኛ እርምጃዎችን አሳያችኋለሁ። እንዳያመልጣችሁ። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ